አረብ እናቶች ስንትና ስንት እዚህ ጋር ጀግኖች ስንት አለው እኮ። እነሱ እኮ እዛ በቃ ምንም አያውቁም እንዴ! ጊዜው ሆኖ በእግዚአብሔር፣ እንደዚህ አመለካከት ካላችሁ ሁላችሁም ማለት ነው። ሰው ሞኝ ነው ወይም ይሄ ነገር አያውቅም ወይም ይሄ ነገር አይደለም፣ ቻንስ ነው። ይሄ የህይወት ጉዳይ ነው። ይሄ የህይወት በቃ አንቺ ጌታ ጻፈልሽኝ ወይ ወይ ኦፍሲዬ፣ ይቅርታ። በጣም በከባድ ውጥረታችን ተላይ የሚያላችሁ ያቋረኩሽ ለምንድን ታውቂያለሽ? ሙሁር ህዝብ አለ ሸቃላ ስንባል ሸቃላ የማርያም ቅመም ሲባል እኔ ስሙን ራሱ አልወደውም። በጣም የተማረ ሙሁር ህዝብ እንዳለ እነዚ ደደቦች ወቂ ንገርልኝ። እንደው እኔ እንጃ፣ እኔ እንደው እነሱን ባገኝ ንገርልኝ በእውነት ስንት የተማረ ህዝብ አለ። የማርያም ቅመም ሲባል ምንድን እንደሆነ ታውቃላችሁ? ኑሮውን ለማሻሻል ቤቱን ለመስራት መኪና የሌለው መኪና ለመግዛት እንጂ ዝም ብሎ የመጣ ባላማ ነው የመጣው። እናንተ ደነስ ደደቦች፣ የቱ በሩን አፈር ብሉ። ማንኛውም ሰው ሞኝ ነው ወይም ምንም አያውቅም፣ እሸውዳለ ወይም እንደዚህ እንደዚህ የምትሉ ነገር፣ ማንኛውም ሰው ዩቲዩበር ብቻ ሳይሆን ማንኛውም ሰው ሰውን እንደዛ ከቆጠራችሁት በጣም ተሳስታችኋል። ምክንያቱም ጀግና የተባለው ጀግና ጀግና የተባለው ጀግና ስንቱን ነገር ችሎ የሚኖር ነው። ጀግና ስንቱን ችሎ የሚኖር የስንቱን ጸባይ ችሎ የስንቱን ስራ ችሎ ተጋፍጦ ቋንቋዎች መቻል ራሱ በጣም ከባድ ነገር ነው። ማያዝ ችሎ ነገር ችሎ ይሄ ራሱ ጀግንነት ነው። ሳይማር ሳይማር አያችሁት። ይሄ ቋንቋ ለማንም ማንም ሰው ጆሮ ራሱ ጆሮ ላይ ዘሽ ራሱ ብለጥፊ ማንም አይሰማም። ከኢትዮጵያ ስንመጣ እመቤት እንትና አምጪ፣ ይሄ ዱላ አምጪ ተብዬ እኔ መጀመሪያ ጊዜ ላይ የሚገርምሽ ነገር የሚገርማችሁ ነገር ያሳለፍኩት ዱላ እምጭ ተብዬ የድስት ክዳን ሰጥቼዋለሁ። ምንም ማታቂው ሽንኩርት ነጭ ሽንኩርት እየላጠችው ነበር። ከዚህ በፊት አሮግቷ ቸሮግት ከዚህ በፊት ትራመድ ነበር፣ ምግብ ትሰራለች፣ ሁሉንም ነገር ትሰራለች። አያችሁ ይሄ ራሱ ቋንቋውን ለምዱ መስራት በጣም ጀግንነት ነው። በሳምንቴ ነጭ ሽንኩርት ይህን ችሎ ማለፍ ራሱ ይህንን ፈተና የቻለ ሰው ነው ጀግና ማለት ይህንን ህይወቱን ለመቀየር አማያቆን ለመዋቅ የሚሞክረው በታክሲ አይደለም ምን ተንሸርሽሬን የመጣ ነው። በጋሪ አይደለም ተንሸርሽሬን የመጣ ነው። በአውሮፕላን አምስት ሰዓት ከምናምን እየሄድን ከኢትዮጵያ ወደ የትኛውን ቦታ ከአምስት ሰዓት በላይ ነው የሚያስኬደው መንገዱ ማለት ነው። ሽንኩርት ልጣ፣ ሽንኩርት ብዬ የምትለኝ መስለኝ እኔ ምን እንዳረኩት ጌታ ምስክሬ ነው። ሽንጉርት ነጭ ሽንኩርት ቢይ የምትለኝ መስሎኝ ላጭ ብላኝ ሳታኝ። ምግብ መጀመሪያ ላይ ምግብ ቢይ ምግብ ቢይ ምግብ ቢይ ብላኝ ሰታኝ፣ እኔ እንትኑ ላይ አስቀምጨርኩት ለሰው ነው እንዳበይ የምትለኝ መስሎኝ አስቀምጨርኩት። ከዛ ሌላ ሰው አለ፣ የአዋሳ ልጅ ነበረች እና ብዙ ነገር የረዳችኝ አለች እግዚአብሔር ይርዳት እንደናት ያሳደገችኝ አለችኝና፣ እና እዛ እሷን ጣርታ ስትነግራት ለምንድን ነው ማበይ? እኔ እኮ ለሰው ያስቀመጠችው መስሎኝ ነው ብያታውኩት። መጨረሻ ላይ በማግስቱ ነጭ ሽንኩርት ላጪ ብላኝ ስትሰጠኝ፣ ወይ እኔ እንግዲህ የፈላ ነጭ ሽንኩርት እንደዚህ ይበላል እንዴ? ብዬ እኔ በሱሪው ገልብጥ አድርጌው ደበኩት፣ ነጭ ሽንኩርቱን። ጌታ ምስክሬ ነው ቢል መጣል ይኸውልህ አለመጣል ኩሽና ቁጭ ብላለች። የትኛው ስንቱን ፈተና ነው አሳልፎ እዚህ ጋር ያ ነገር እወቁ ወይም አስራ አምስት ቀን አስታውሳለሁ። እዚህ ቤት መጥቼ የአስራ አምስት ቀን ምናምን ሊሆን ይችላል። ያንን ደብቄ የታረሽ ትለኛለች። የታደረሽ፣ የታደረሽ ነጭ ሽንኩርቱን አምጪ። መጨረሻ ላይ ስልክ ደውላ አሁንም ሰው ጠርታ ነው ነጭ ሽንኩርቱን ነው ከበይ የምትለይ መስሎኝ እኔ ደብቅ ያለው ብያት ላቂ ተብዬ ማለት ነው ይህንን ሁሉ የቻለ ችለሽ ቋንቋ ችለሽ እዚህ ጋር ተቋቁመሽ አገርን የምታስተዳድር ጀግና ሴት እንደዚህ እነዚህ አይነቶች ጀግኖች ናቸው ሞኝ እንዳይመስል አራዳ ነን የአራዳዎች አራዳዎች ማለት ነው ከማንም በላይ እንደዛ ብላችሁ ጅል ወይም ወደ ጅል ወይም ወደ ሌላ ነገር የምታስቡት ከሆነ ያ ነገር በጣም ትልቅ ስህተት ነው ይሄ እንደ ጅልነት የምታስቡ ከሆነ በጣም ስህተት ነው። ስንቱን ነገር ችለን እሱንም ደግሞ ወይም አልተማርንም፣ አይደለም የተማርንበት ቋንቋ ኦሮምኛ፣ አማርኛ፣ ኦሮምኛ የተማሩት አሉ። አማርኛ እንደ እኔ ኦሮምኛ፣ በኦሮምኛ የተማረ እንግሊዘኛ ሁለት ቋንቋ ነው። ኢትዮጵያ ላይ ትግረኛም ቢሆን እንግሊዘኛና ትግረኛ ነው የሚማረው በአማርኛ ቢሆን አማርኛ እና እንግሊዘኛ ነው የሚማሩት። ያንን ተምረን ራሱ ይህንን ቋንቋ የግድ ማወቅ አለበት። አንድ ቤት አንዱ እንግሊዘኛ ሲሰማ፣ አንዱ እንግሊዘኛ አይሰማም። ይህንን ለምደሽ መማር በጣም ጀግንነት ነው። ይህንን ማወቅ አለባችሁ። ማንም ሞኝ የለም። የተማሪ ስንት ዲግሪ ይዞ ስንት ተዋይኖ ተምሮ ስንት ኤዲቲንግ ተምሮ ስንት ነገር ተምሮ እዚህ ጋ የጣበትን ዓላማ ለማሳካት ስንቱን ችሎ ስንቱን ተሸክሞ፣ ያ ነው ጀግናው። እንደ ቀላል እንዳትዩት። ሰውን ቀላል አድጋችሁ ሞኝ እንዳይመስለው። እንደ እንደ እኛ ጀግኖች የለንም። እንኳን የተኛችሁበት ነገር ራሱ እናመጣለን፣ ፈልፍለን ጎርግረን ማለት ነው። ከእናንተ ከማንም በላይ ኤዲቲንግ ከማንም በላይ እዚህ ጋር ኢትዮጵያ ከኢትዮጵያ የሆኑ ልጆች የሚተውኑት ስቴት ትክታክ ላይ ወታችሁ እዩ፣ እንዴት እንደሚሰሩት። ህይወታችሁን ለመቀየር ነው እዚህ ጋር ይመጣን እንጂ ወይም ተምረን ወይ አልተማርንም ወይም ፋራ ሆነ ነው አይደለም። ይሄ ፋርነት ሌላ ነገር ነው። ፋርነት ማለት አያውቁም ብሎ የሚያስብ ሰው ነው ፋራ ማለት ነው። ይሄንን እወቁ አሁንም በትክክል በስነ ስርዓታችሁ ወደ አንደኛ። ትልቁ ጥበብ ደግሞ እግዚአብሔርን መፍራት ነው። እግዚአብሔርን መፍራት ብቻ እና ብቻ ነው ትልቁ ጥበብ። እግዚአብሔርን መፍራት ብቻ ነው። እግዚአብሔርን ያልፈራ ሰው ማንንም ሊፈራ አይችልም። ሰውን ሊፈራ አይችልም። ጥፋቱን ያላረመ ሰው እኔ የእግዚአብሔር ልጅ ነኝ ወይም እኔ የአላ ልጅ ነኝ ማለት አይችልም። ይህንን ወቁ ከእግዚአብሔር ጋራ

ደህና እንቅልፍ ልትተኛላችሁ፣ ደህና እንቅልፍ፣ ጠዋት ምብራህንን ነው የምላቸው። ማዛ ቤት ማዛ ቤት አስራ ሁለት ሰዓት በኢትዮጵያ አስራ ሁለት ሰዓት ድንገት ተነስቼ እንትን ሲያስገባቢ ገስት እየሰሩ ነበር፣ አስራ ሁለት ሰዓት ማለት ነው። ገስት እየሰሩ ሽር እያደረጉ ነበር። አያችሁት? ግን ከነሱ ወይም እንትን ፈልጎ ገንዘብ ወይም ደግሞ እዛ ጋር ደስታ እስቲ እንደሰትበት እራሳችን ሪፍሬሽ እናደርግበት ለማለት ነው እንጂ ምንም አይፈልግም። ኦዲንስ እናንተ እንደዚህ አድርጋችሁ እናንተ ደስታ የሚፈልጉትን በደስታ የማታደርጉ ከሆነት ምንድን ነው? እስቲ ምንድን ነው ትልቁ ነገር ምንድን ነው? ምንም እኮ ከእናንተ ምንም ነገር አንፈልግም። ያንን ደስታ ተካፋይ መሆን ነው እንጂ የእናንተን ደስታ ተካፋይ መሆን ነው እንጂ ኦዲንስ፣ ወይም የእናንተን የሆነ ነገር ፈልጎ አይደለም። ይሄ ኦዲንስ እንቅልፋቶ ብዙ ነገር የሚያደርጉ ሰዎች ለምን በደስታ አይመጡም? ለምን ተሰራ? ለምን ተደረገ? ለምን ለምን ኬኩ ተዘጋጀ? አሁንም በተደጋጋሚ ይናገራሉ፣ ለምን ፕሮግራሙ ተዘጋጀ ካልተስማማችሁ በዙሪያ ያላችሁ ሰዎች አሁንም እዛ ጋር አስታራቂ ወይም ደግሞ እንደ አንድ አካል እዛ ጋር የቆማችሁት ለምን ሳይስማሙ፣ ለምን ይሆናል፣ በጊዜ በወቅቱ ይሆናል ካላችሁት መጀመሪያ ትላንትና ለምን ተሰራ ቪዲዮ? እሺ፣ ያንን ነገር አስተካክላችሁ ዛሬ በስነ ስርዓት ወይም ወይ ውስጣችሁን ደብቃችሁ በስነ ስርዓት ትላንትና አከብራችሁ ዛሬ ለምን ጥያቄና፣ ወደ መስራት መልሱም ነበር። የከትላንት ወዲያ የመጣውን ነገር ሳታጸዱ አሁንም እዚህ ጋር ለምን መጣ? ለምን ተከበረ? ደስተኛ ካልሆነ፣ የአንድ ነገር ደስተኛ ካልሆነ፣ ኦደንስ በደስታ መሆን አለበት። በጸብ ሳይሆን ያንን ደስታ ተከፋይ ለመሆን ፈልጎ ነው እንጂ ምንም ነገር እናንተ ይሄን ከ ከእናንተ እኛ ለየብቻችሁ ደስታችሁን የምትገልጹ ከሆነ እኛ ምኑ ነው ታዲያ? እኛ የደስታ ተከፋይ ካሉና ምኑ ነው ትርፉ እ በእግዚአብሔር የማይወዱ ነገር ነው። ይሄ ከእግዚአብሔር ጋር የሚያጣላቸው ነገር ነው። እዚህ ጋር ሰውን አስደንግጦ ወይም ሰው እያለቀሰ ወይም ሰው እንቧውን ከልብ እንቧውን እያወረደ እያ ስንት ሰው ነው ከዚህ እያስወረድነው ነው። ትላንትና ውረዱ ብለን እያለቀሱ ልጆች፣ ያንን አስተካክሉ። አዲስ መጪም ነባሪም ገና የሚመጣውን ለኦደንስ ክብር መስጠት አለበት። የምትሰሩት ስራ ላይ ደግሞ በስድብ ሳይሆን ሰው አሁን እዚህ ጋር የሚናገሩ ላይ ነው የምትናደዱት። ዝም ብሎ የሚሄዱትስ ምን ትላላችሁ? ሰው እንዳተጡ ነው። እዚህ ጋር መስዋዕት ከፍለን የምናወራው፣ ያንን ነገር ማስተካከል አለበት። ሰው እያጣችሁት ነው። ጸጥ ብሎ ከመሄድ የሚናገሩ ብቻ የሚሳደቡትን ብቻ ተከትላችሁ የምትሄዱት፣ ጸጥ ብሎ የሚሄዱትን ትክክለኛ እውነተኛ መንገድ ላይ የሚቀመጡት ሰዎች እያጣችሁት ነው። ይሄንን ወቁ። በዱላ በውሸት ወይም በእንትን ነገር የሚሆን ከሆነ ይሄ ነገር እናንተን ነው መጎዳት እንጂ ምንም ነገር እዚህ ጋ በዚህ ጋ ውሸት በዚህ ጋ የሆነን ነገር ስታመጡ ኩሽታው ትክክለኛ ላይ ሆናችሁ እኮ ጌታ መሰክሬ ነው። እነዚህ ልጆች በራሳችሁ ፊልም ራሱ እንደ ፊልም አርጉ ራሱ ቢሰሩ በጣም ነው እንትን የሚሉት እ የሌሎችን የሌሎቹን ስትከፉ የሚደሰቱትን ነገራቶች እዩ። ሰው አዛኛው መት ስሰጡት፣ ለክፉ መት ስሰጡት፣ ደህናን ከዚህ ታጣላችሁ። ደህና ሰው አንድ ሰው ከወረደ ደግሞ በጣም ከባድ ነው። ያንን መመለስ አትችሉም። ሰው ከቆረጠ መመለስ አትችሉም። ቶሎ ብላችሁ ወደ ራሳችሁ ተመለሱ እንዴ ነው። እና በጣም እኮ ነው የሚገርመው። ደስታ ለየብቻ ደስታ ከሰው ጋር ነው እንጂ ደስታ ከእናንተ ጋር ለፍቶ ከእናንተ ጋር ስቃውን አይቶ ከዛ ሰው ጋራ ደስታ ተከፋይ መሆን አለበት። ሰው ደስቶ እዛ አንዱ አንዱ ከዚህ ጋር ይቶክሳል፣ አንዱ ከዚህ ጋር ይቶክሳል፣ አንዱ የማይሆን ንግግር ማለት ነው። ኮን ማለ ምን እያልሽኝ ነበር? እየጠራሽኝ ነበር? እንደዚህ ስላችሁ፣ በጣም ይቅርታ እምለው እኔ ይቅርታ የሚጠይቀው ኦዲየንስን ነው። ከተከፋችሁብኝም በጣም ይቅርታ፣ ኦዲየንስን ይቅርታ እየጠየኩ ነው። ምክንያቱም ስራው ነው። ምናምን ምናምን የሚከፋ የለም ሁሉም የሚከፋ የለም ነገር ናቸው አይገባቸው አይሰሙን ነው የሚሉ ነገር ከሆነ በምን ወጣችሁ ሰብስክራይብ አታደርጉ በስራት ከመጡ በስነስርአት ካልመጡ አዲሱ ልጅ በራሱ ቤት ወይም ለምን በአየሩ አይመጣም? ለምን እንትኑ በእንትን አይመጣም? በእንትኑ ለምን አይመጣም? እን በእንትን ቀርቶ ማለት ነው። ለምን አውሮፕላን አይመጣም? በስነ ስርዓት ካልመጣ ማንም ሰብስክራይብ የሚያደርጉ የለም። እን ያደረኝ ራሱ ማከላችን በልተናል።

እኮ እዛ እኮ ስራውን እኮ ይኸውልሽ ልጁ ለምን መጣ? አይደለም እኮ ሀዩ አሁን እኮ እኔ የተመንገድኩት አለት እኮ በስነ ስርዓት ያ ልጅ አሁን ይሄ ስራ ላይ ያን ቀን አናቅም ከሚሉት በላይ የሚያናድርሽ ነገር እኮ አናቅም ማለት እኮ፣ እስቲ ስራ እናስተካክልላቸው ከፈለጋችሁት ያንን አናቅም ከምንለው ወይ የት ታውቂያለሽ፣ እንዴት እንደመጣች አለ ታውቂያለሽ፣ እንደ ይሄ ልጅ እኮ እኔ እኮ አውቃለሁ፣ በአካል ራሱ ባንገናኝ እኮ ሚዲያ ላይ አውቃለሁ። አንተን እንዴት እዚህ ልትመጣ ቻልክ? አየሽው። ወይም እቤት ውስጥ ሳይሆን እሷም እሱም ከደጅ እሱም ደጅ ላይ በር ላይ ውስጥ ሳይሆን ደጅ ላይ ሲመጡ፣ እሷም ከልጁ ጋራ ልጁ እሷን ይዟል። እሱም ደግሞ እንደዛ ሲገጣጠሙ ወይ ያውቀው ነበር አንተን እኮ እያወክ ነበር፣ ከየት ነው የት ነው አየህ እኮ አንተን በደንብ አውቃለሁ ብሎ ቢመጣ ያን ነገር ምንም ስራ እንዲብልልቁን አይወጣም ነበር። እኔ ወይ እኔ እኮ አላውቅም እንደዚህ ያሞኝ። ለምን ጠየከኝ? ለምን እንደዚህ አልክ? ለምን ጠየከኝ ብላ እዛ በቃ እንደዚህ ያን ነገር እሺ፣ ውስጡ በሩ ከፈተ አይደለም ወይ የአንተ ቤት እዚህ ነው እንዴ ይሄ የአይሚ ቤት ነው አይደለም እንዴ ብሎ ከመጠየቅ ወይ እኔ እኮ በሚዲያም ቢሆን ቤትም ቢሆን እኮ አንተን አቅ ነበር የአንተ ቤት ሆኖ እንዴት ተሳስቼ የመጣሁት ነበር ብሎ እንደዛ ቢጠይቀው ኑሮ በጣም ቤቱን ይመታው ነበር። ግን ደግሞ አንተን አላቅ እሷም አላቅም አባ ምናምን እያለችው ነበር። አባ አንተ ቁጭ በል እያለችው ነበር። እሺ አይሚ አታቅ ምንበለው በዛኛው ዙራ ማለት ነው ይሄ ትልቅ ድብልቅልቁ ስታመጡ እውነታዊ ነገር ፊት ለፊት ያለው ነገር ስታመጡት በትክክለኛ መንገድ አምጡት። እንደዚህ አናቅም እናውቃለን ምናምን፣ ለምን ከዚህ በፊት አሁን የምታመጡት ሰዎች በአንድ ቀን እኮ ለጥሩ ጥሩ ሰዎች ሰብስክራይብ እንዳናደርግ እያስደረጋችሁ ነው። በገዛ እጃችሁ በገዛ እጃችሁ በገዛ እጃችሁ ማለት ነው ያንን ሰብስክራይብ ለማስደረግ አሁን ስንት ሼር እያደረግን ገስት እየሰራን አዲስ ሰው ሲመጣ በአንድ ቀን ስንት ሰው ነው? ሰላሳ ኬ የሚገባው፣ ሀያ ኬ የሚገባው፣ አስራ አምስት ኬ የሚገባው። ግን አሁን ደከመን። በውሸት በውሸት የተሞላች ምድር ላይ ከምኖር እኔ እንጃ አንዳንዴ እንትን ነው ስሜታዊ ሆነ ስትናገሪ የሆነ ነገር እንትን ይላል። እና ልጁም እራሱን ስነስርዓቱን ይዞ እናንተም ደግሞ በስነስርዓት በተግባር እንደድሯችሁ በተረጋጋው መሆን አለበት። ሰውን እያጣችሁት እያጣችሁት ነው። ሰልችቶናል። ሰውን እያጣችሁት ነው የምትሄዱት። እኛ ችግር የለብንም። የወደደ ልብ ያፈቀረ ልብ መቼም አውጥቶ መጣል አይቻልም። ሌሎቹ ቶሎ የሚሄዱት አሉ። ቶሎ በማያስፈልጋቸው ቦታ ላይ መቆም የሚፈልጉ ብዙ ትላልቆች ሰዎች አሉ። እናንተ ናቸው እንጂ ኮ ከሀያ አመት በታች ኮ ኦዲየንሳችሁ ከሰላሳ አመት በላይ ነው። እናንተ ኮ ልጆቻችሁ ናቸው እንጂ? እናንተ እንደ በእውቀት በምን በምን ትልቅ ነን ልትሉ ትችላላችሁ ግን ደግሞ ያውቀቱ